መጽሐፈ ሲራክ ምዕራፍ ሰባት ኃጢአትን አትስራት፣ መከራ አያገኝም። ከበደለ ራቅ፣ እሷም ካንተ ትርቃለች። ፍዳን ሰባት እጥፍ አድርገህ እንዳትቀበላት በሰውነትህ ኃጢአት አትስራ። ከእግዚአብሔር መንግስትን አትለምን፣ ከንጉስም ክብር ያለው ሹመት አትለምን። በእግዚአብሔር ዘንድ ጻድቅ ነኝ አትበል፣ በንጉስም ዘንድ ብልህነኝ አትበል። ዳኛ መሆንን አትውደድ። እነሆ እግዚአብሔርን የበደለ ተበቅሎ ማጥፋት አትችልም፣ ይሆናል እነሆ ለባለጸጋም ታደላ ይሆናል፣ በእውነት ስራህም ላይ ኃጢአት ትሰራለህ። የአገርህንም ሰው አትበድል፣ ራስህንም በወገኖችህ መካከል አታስስት። በአንዲቱ ብታመልጥ አንዲቱን ከመስራት አታመልጥም። ና ሁለት ኃጢአት አንድ አድርገህ አትስራ። በመባ የብዛት እግዚአብሔር ኃጢአቴን ያስተሰር ይልኛል፣ መባም ካገባው ደናና እግዚአብሔር ይቅር ይለኛል አትበል። በጸለይ ጊዜ አትቸኩል። ምጽዋትን መመጽወትን አታቃቅል። የሚያሳዝን ደስ የሚያሰኝ እግዚአብሔር አለና ባዘነ ሰው አትሳቅ። በባልንጀራህ አሰትም ተግባር አታድርግ። በወዳጅህና በባልንጀራህም ላይ እንዲህ አታድርግ ፍጻሜዋ ይጎዳሃል እና በምንም በምንም ሁልጊዜ ጊዜ አሰትን አትውደድ። በሊቃውንቱ መካከል አትጥቀስ። በአንደበትህ የተናገርከውን ስለት አትለውጥ፣ ቃልህንም አትለውጥ። የእጅህን ስራ ፈጣሪም የሚያበቅል የሚያበቅልልህን ቡቃያህን ችላት በል። ብዙ ናቸው ብለህ ከኃጢአተኞች ሰዎች ጋር አንድ አትሁን። ሞት እንዳይቀር አስብ። የኃጢአተኞች ሰዎች ፍዳቸው እጹ ዘኢ ነውም እሳቱ ዘኢፍ ጠፍጽ ያለው ነውና ሰውነትህን ፈጽመ በንስሐ ዋርዳት እየነጋ ወዳጅ አትልወጥ። ቀይ ወርቅ ወደህ ወዳጅህን አትጣ። መውደዷ ልባምነቷ ከወርቅ ይመረጣልና ብልህ ደግ የሆነች ሴትን አትጥላ። በእውነት በሚገዛልህ ቤተሰብ ስለ አንተ ሰውነቱን አሳልፎ ለሞት በሚሰጥ በምንደኛም ላይ ክፉ ነገር አታድርግ። ብልህ ቤተሰብህን ከሰውነትህ ይልቅ ውደደው። ነፃ ታወጣው ዘንድ ተስፋ ያደረግ ዋጋውን አታጥፋበት። ሁልጊዜ ከብትህንም መፍቀድ አትተው እነሳቸው የሚረባህንም አይተው ለመስዋዕት አቅርብ። ልጆች ቢኖሩህ ምክራቸው ምከራቸው ከህፃንነታቸውም ጀምረህ ሰቢረ ክሳድ አስተምራቸው። ሴቶች ልጆችን ቢኖሩህ ጠብቃቸው፣ አታስታቸው፣ አትሳቅላቸው፣ አታባብላቸው። ልጅህን አቅመ ሄዋን ስትደርስ አጋባት፣ ከዚህ አስቀድሞ ጠብቃት። እንዲህ ያደረግክ እንደሆነ ታላቅ ስራ መጨረስህ ነው ከድሃምም ከድካምህም አርፈህ። ነገር ግን ለተማረ ሰው አጋባት። እንደ ራስህ የሚወዳት ሚስት ብትኖር አትፍታት። በፍጹም ልቦናህ አባትህን አክብረው። የእናትህን ምጧናት ዘንጋ። እነሳቸውንም ለመርዳት እንደ ተወለድህ አስብ። ስላደረጉል ስላደረጉልህ ፈንታ ምን ታደርግላቸዋለህ? በፍጹም ሰውነትህ እግዚአብሔርን ፍራው። አገልጋዮቹ ካህናትም አክብራቸው። በፍጹም እውቀትህ ፈጣሪህን ውደድ። የሚያገለግሉት ካህናቱም አትተዋቸው። እግዚአብሔርን ፍራው። የሚያገለግለው ካህኑም አክብረው። የታዘዝህል እድሉንም ስጠው። ቀዳማይቱን ስለ ኃጢአቱ የሚሰዋውን መስዋዕት ወርቹንም፣ ማታና ጠዋትም የሚሰዋውን መስዋዕት መጀመሪያ የሚወለደውንም ከብት ዋጋ ስጠው። ክብርህ ትበዛለህ ትበዛልህ ዘንድ ለድሃውን መጸወት ስለ ምጽዋትህ ሁሉ ሰውነትህ የምጽዋትህን ዋጋ ታገኛለህ። ለሞተ ሰውም ተስካር መውጣት አትተው። ከሚያለቅሱ ሰዎች አትለይ፣ ከሚያለቅሱም ሰዎች ጋር አልቅስ። ህመምተኛንም መጎብኘት ቸል አትበል፣ በዚህ ይወድሃል። በተናገርከው ነገር ሁሉ ፍጻሜህን አስባት፣ ሁልጊዜም አትበድል።